ዩስኤ ስቴት ዲፓርትመንት ኢንትሮ ዱሰስ ይላል። ከዛ ዋን ፊ ፎር ዳይቨርሲቲ ቪዛ ሎተሪ ሬጅስትሬሽን ኢንትሮ ዱሰስ። ቤተሰቦች እንግዲህ ከአንድ ዶላር ጀምሮ መክፈል ካልቻላችሁ ዲቪ ሎተሪን ማምራት አትችሉም ማለት ነው። እንግዲህ ዛሬ ይሄን ቪዲዮ እኔ ስራ ቀን ሀያ ስድስት ነው ማለት ነው፣ ሴፕቴምበር 26 ነው። ስለዚህ የቀረው ስንት ነው? አምስት ቀን ነው ማለት ነው። ተዘጋጅታችኋል ወይ ነው አሁን ጥያቄ። ስለዚህ አንድ ዶላር ካልከፈላችሁ እዚህ ጋ ዲቪ ሎተሪ መሙላት አትችሉም። ስለዚህ አሁን ደግሞ እኔ መፍትሔ ይዤላችሁ መጥቻለሁ። ቤተሰቦቼ አሁን በተለይ ሱቆ ሆናችሁ እንደ ኮምፒውተር ቤቶች ምናምን የምታስሞሉ ካላችሁ ከኛ ጋር ማስተር ካርድ አለ፣ ማስሞላት ትችላላችሁ። እንዲሁም ደግሞ ያልሞላችሁ ካላችሁ ወይም ማስተር ካርድ የሌላችሁ ካላችሁ ከኛ ጋር አብራችሁ መስራት እንዲሁም ደግሞ መሙላት ትችላላችሁ ማለት ነው። እንግዲህ ማስተር ካርድ ከሌላችሁ፣ ቪዛ ካርድ ከሌላችሁ፣ ፊዚካል ቪዛ ካርድ ከሌላችሁ እዚህ ጋር አያስተናግዷችሁማል። ኢንተርናሽናል ክፍያ ምሳሌ የዋሽ ባንክ፣ ዳሽማ ባንክ፣ ንግድ ባንክ፣ ቴሌቨር ምናምን አይደለም። ማስተር ካርድ እዚህ ጋር የሚሰራው ኢንተርናሽናል የኦንላይን ቪዛ ካርድ ወይም ማስተር ካርድ ያስፈልጋችኋል። ስለዚህ አሁን ይህንን ደግሞ ለማግኘት ይህ ነው የምናቅ። ብዙዎቻችሁ አሁን ሀሳብ ላይ ገብታችኋል። ስለዚህ እዚህ ጋር ዘኒው ሩል ሺፍት ስላል ከዛ ኮስትስ ቱ ኦል ሎተሪ ነው የሚለው። እንግዲህ ውድ ቤተሰቦች የአንድ ነገር እዚህ ጋር ማስተዋወቃችሁ ነገር ቢሆን አንድ ዶላር ክፍላችሁ አሁን በብላክ ማርኬት አንድ ዶላር ወደ መቶ ሰባ ብር ነው። ስለዚህ አሁን አንድ ሰው እዚህ ጋር መቶ ሰባ ብር ከሆነ ለናንተ ያንን አስበው እስከ ሁለት መቶ ሀምሳ ብር ነው የሚያስከፍላችሁ ማለት ነው። እንግዲህ እድላችሁን ብትሞክሩ አሪፍ ነው ብዬ አስባለሁ። ነገር ግን እዚህ ጋር አንድ ነገር ምን አለ መሰላችሁ? 250 ብር ከፍላችሁ በስነ ስርዓት የሚሞላላችሁ ሰው ያስፈልጋችኋል ማለት ነው። አለበለዚያ ሰው እዚህ ጋር ወይንም ከእናንተ ተቀብሎ የተለያዩ ኮዶችን ስክሪን ተደርጎ ለእናንተ ሊልክ ይችላል። ስለዚህ አንደኛው እና ዋነኛ አማራጭ ሆነን የቀረብ ነው እኛ ለዚህ ነው ማለት ነው። ስለዚህ በእኛ በኩል ዲቭሎተሪንም መሙላት ትችላላችሁ ማለት ነው። ማስተር ካርድ አለ። እንዲሁም ደግሞ ቪዛ ካርድ አለን። በቀላሉ እዚህ ጋር በክፍያ አማራጭ እንሞ ላላችኋለን። ባለቤቶች እንግዲህ እቺ ቪዲዮ አጭር ናት፣ አጠራርጌ ነው እያቀረብኳት ማለት ነው። እንግዲህ ያው ሰሞኑን ሶሻል ሚዲያ ላይ ወደዚህ ወደዛ የተዛዞረ ነበረ። ስለዚህ አሁን ደግሞ እኔ ለስራበት ብዙዎቻችሁ ተጨንቃችኋል። ስለዚህ የተጨነቃችሁ ምክንያቱ ምንድን ነው? ስለዚህኛው ነው ማለት ነው። አሁን አንድ ዶላር በምንድነው የምንከፍለው፣ እንዴት ነው የምንከፍለው የሚለውን ነገር ለናንተ አስጨንቋችኋል ማለት ነው። በፊት በፊት ከሆነ ኮምፒውተር ቤት ሄዳችሁ ዝም ብላችሁ ትሞሉ ነበረ። ያው ዋን ዩስቲዲቲ ወይንም አንድ ዶላር ምናምን አልነበረም። ግን አሁን ደግሞ ያው እንደምትመለከቱት ይሄኛው አዲስ አፕዴት የተደረገ ነገር ነው ዲቪ ሎተሪ 2027 ማለት ነው እንግዲህ ውድ ቤተሰቦቻችን እንዳማራጭ ሆነን እኛ ቀርበንላችኋል ማለት ነው። በእኛ በኩል ለመመዝገብ ከፈለጋችሁ ወይንም ዲቪን ለመሙራት ከፈለጋችሁ ቀጥታ አሁን በማስቀምጥላችሁ ቴሌግራም አውሩኝ ማለት ነው። ዋን ዩኤስዲቲ እኛ ብላክ ማርኬት ነው እንግዲህ ያ ኦንላይን ላይ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። አሁን ባይናንስ ላይ ዋን ዩኤስዲቲ መቶ ሰባ ምናምር ነው እንግዲህ። ስለዚህ ከእናንተ ትርፍም አንፈልግም፣ ምንም አንፈልግም። ስለዚህ በተመጣጣኝ ዋጋ እኛ እንሞላላችኋል ማለት ነው። ራሳችሁ መሙላት የምትችሉ ልጆች ካላችሁ ሌሎቹን ብታግዙ እየተሻለ ነው ቤተሰቦች ማለት ነው። እንግዲህ በዚህ መልኩ የውና አዲስ አፕዴት አድርገዋል ማለት ነው ቤተሰቦቻችን። እንግዲህ ያው ምንም ማድረግ አይቻልም ማለት ነው። እንግዲህ በዚህ መልኩ ቀጥታ የዩናይትድ ስቴትስ ኢሚግሬሽን ቢሮ በዚህ መልኩ አብዴት አድርገዋል። ቤተሰቦቻችን እንግዲህ የዛሬ ቪዲዮያችንን ይሄን ይመስላል። ይሄን ለመናገር ነበረ የመጣሁት። ስለዚህ በዚህ መልኩ ጨርሻ ለሁኝ ማለት ነው እንግዲህ ይሄን ቪዲዮ ለሌሎችም እንዲደርስ እንዲሁም ደግሞ ለመሙላት ፈልገው ከተጨነቁ ወይም ለተጨነቁም አዳርሱላቸው ማለት ነው፣ ሼር አድርጉላቸው። በእኛ በኩል መጥተው እንዲሞሉ እድላቸውን ይሞክሩ በዛ ማለት ነው እኛ ከነ ኮዱ ነው ምንልክላችሁ ማለት ነው። ስለዚህ በራሳችሁ እዛው ቼክ አርጋችሁ እንደደረሳችሁና እንዳልደረሳችሁ ደግሞ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ያው በዚህ መልኩ ጨርሻለሁ ማለት ነው። ቢስመቻችሁ ባባይ